አሜሪካም የኒኩሌር ሙከራ ልታካሄድ መሆኑ ተሰማ። ፕሬዚዳንት ዶናልድ ትራምፕ የኒኩሌር ሙከራ እንዲካሄድ ለመከላከያ ሚኒስቴር ትዕዛዝ ማስተላለፋቸው ተሰምቷል። አሜሪካም ለመጨረሻ ጊዜ የኒኩሌር ሙከራ ያካሄደችው ከ30 ዓመት በፊት በፕሬዚዳንት ጆርጅ ቡሽ የሥልጣን ዘመን ነው። የቀዝቃዛው ጦርነት ማብቂያን ተከትሎ በኒቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ እርምጃው በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ትልቅ አስተዋጽኦ እንዳለው ሲነገር ይኸው የኔቫዳ ወታደራዊ ጣቢያም አሁንም አገልግሎት እየሰጠ እንደሚገኝ ተመልክቷል። የአሁኑ ሙከራም በዚሁ ጣቢያ ሊካሄድ እንደሚችል የአሁኑ የአሜሪካ እርምጃም ባለፈው ሳምንት ሩሲያ ላካሄደችው የኒኩሊየር ሚሳኤል ሙከራ ምላሽ እንደሆነ ይነገራል። ሆኖም ሁለቱ ሙከራ የተካሄደባቸው ሚሳኤሎች ኒኩሊየር አይደሉም በማለት የሞስኮ መንግሥት ዛሬ ማስተባበያ ሰጥቷል። ቻይና በበኩሏም የትራምፕ ትእዛዝ የኒኩሊየር ሙከራ የሚከለክለውን ስምምነት የሚጥስ በመሆኑ እንዲያግዱ ጠይቃለች። የቻይና የኒኩሊየር መሳሪያ አቅም ከአምስት ዓመታት በኋላም ከአሜሪካ እኩል እንደሚሆን ትራምፕ ገልጸዋል። ፕሬዝዳንቱ አሜሪካም ከየትኛውም ሀገር የበለጠ የኒኩሌር ጦር መሳሪያ እንዳላት ቢገልጹም ሩሲያም 5459 አሜሪካም 5177 ቻይና 600 ኒኩሌር ጦር መሳሪያዎች በመያዝ ከአንደኛ እስከ ሶስተኛ መቀመጣቸውን የተለያዩ መረጃዎች አመልክተዋል። ፈረንሳይ በ294 4ኛ፣ ብሪታንያ በ225 5ኛ፣ ህንድ በ186 6ኛ ደረጃ ይዘዋል ተከስተዋል። ፓኪስታን 170፣ እስራኤል 90፣ ሰሜን ኮሪያ 50 ኒኩሌር በመታጠቅ ከሰባተኛም እስከ አስረኛ ደረጃ ደርሰዋል። በአጠቃላይ አሜሪካና ሩሲያም 88 በመቶውን የዓለም የኒኩሌር ቦምቦች ሲቆጣጠሩ እስራኤልም ከሚታወቀው ተጨማሪ ማለትም በይፋ ከተመዘገበው ሌላም የኒኩሌር አቅም ማዳበሯ ይነገራል። ያም ሆኖ እስራኤል፣ ህንድና ፓኪስታን ኒኩሌር ማስፋፋት የሚከለክለውን ዓለም አቀፍ ሕግ ያልፈረሙ ሀገሮች ሲሆኑ ሰሜን ኮሪያም መሃል ላይ አቋርጣ ወጥታለች። አሜሪካም በሁለተኛው የዓለም ጦርነት በጃፓን ሄሮሺማና ነጋሳኪ ከተሞች የአቶሚክ ቦምብ በመጣል ከ200ሺህ በላይ ህዝብ ማለቁ ሲነገር ከፍንዳታው ጨረርና ተጽዕኖ ጋር በተያያዘ ሰፊ ሞትና ጉዳት ተመዝግቧል። በዚህም በጦርነት ላይ ኒኩሌየር በመጠቀም ብቸኛዋ ሀገር ናት አሜሪካም። አሁን ከ30 ዓመት በኋላ ፕሬዝዳንት ትራምፕ የሌሎች ሀገሮችን ፈለግ በመከተል እኛም በእኩል ደረጃም ኒኩሌር ጦር መሳሪያ ሙከራ እንዲደረግ መመሪያ ሰጥቻለሁ ብለዋል፣ በማህበራዊ መገናኛቸው ባሰራጩት ጽሑፍ። በደቡብ ኮሪያም ከቻይና መሪ ጋር ከመነጋገራቸው በፊት ሩሲያን ከመሳሰሉ ሀገሮች ጋር በሰላም ለመኖር ሲባል ብለዋል። ከቻይናው ፕሬዝዳንት ጋር ከተነጋገሩ በኋላም ወደ ዋሽንግተን ዲሲ ሲመለሱ መንገድ ላይ ለጋዜጠኞች በሰጡት ቃል ደግሞ ሙከራው የሚካሄድበትን ስፍራ በቀጣይ እንደሚወስኑ ገልጸዋል። ከቻይና መሪ ጋር በስድስት ዓመታት ውስጥ ለመጀመሪያ ጊዜ በአካል ተገናኝተው ያካሄዱት ንግግር በጣም ጥሩ እንደነበር ትራምፕ ጠቅሰዋል። የቻይና ባለስልጣናትም ሁለቱ መሪዎች ግዙፍ የሆኑ የንግድ ጉዳዮችን ለመፍታት ከመግባባት መድረሳቸውን አመልክተዋል። የሊባኖስ ፕሬዝዳንት ጆሴፍ አየን ማንኛውንም የእስራኤል ትንኮሳ እንዲከላከል ለሀገራቸው ጦር ትእዛዝ መስጠታቸው ተነገረ። እስራኤል በደቡብ ሊባኖስ ብሊዳ ከተማም የአየርና የእግረኛ ጥቃት መፈጸሟን ተከትሎ ፕሬዝዳንቱ ለሀገራቸው ጦር ኃይል ትእዛዝ መስጠታቸው ታውቋል። ነፃ በወጡ የደቡብ ሊባኖስ መሬቶች እስራኤል የምትፈጽመውን ማንኛውንም የጸብጫሪ ድርጊት እንዲከላከል እስራኤል በፈጸመችው አዲስ ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ተከትሎ ፕሬዝዳንቱ የሀገሪቱን ጦር ኃይል አዛዥ አስጠርተው ያነጋገሩ ሲሆን ከእንግዲህ መሰል ጥቃት እንዳይደገም ጦር ኃይሉ በተጠንቀቅ እንዲቆም አዘዋል። በሊባኖስ የሚንቀሳቀሰው የሄዝቦላህ ሚሊሻ ቡድን በበኩሉ የእስራኤል ዘመቻን በማውገዝ አሜሪካም ድጋፍ መስጠቷን እንድታቆም አስጠንቅቋል። እስራኤል የሊባኖስን ሉዓላዊነት በመድፈር ትንኮሳና ጥቃት አጠናክራ ቀጥ ጥላለች ሲል ከሷል። ዛሬ ባወጣው መግለጫም የእስራኤል ወረራ ደግሞ ከአሜሪካ ጋር በቅንጅትና በትብብር የሚፈጸም ነው ካለ በኋላ የሊባኖስ ጦር ከእስራኤል ጋር ለሚያደርገው ትግል ሙሉ ድጋፍ ለመስጠት ቃል ገብቷል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም በበኩላቸው የእስራኤልን የበሊዳ ጥቃት ቀደም ሲል ያወገዙ ሲሆን በደቡብ ሊባኖስና በድንበር አካባቢ የሚኖሩ የሀገሪቱ ዜጎች ደህንነት እንዲጠበቅ አስፈላጊ ሁሉ ይደረጋል ብለዋል ከሄዝቦላህ ጋር ከዓመት በፊት የተደረሰውን ተኩስ አቁም በመጣስ እስራኤል ተደጋጋሚ ጥቃት መፈጸሟ ሲነገር በደቡባዊ ሊባኖስ አምስት የሚደርሱ አካባቢዎችን ይዛለች ይባላል። የእስራኤል መንግሥት የዛሬውን ጥቃትና የሊባኖስ መሪዎችን እርምጃ በተመለከተ እስካሁን የሰጠው ምላሽ የለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብፅ መግባታቸው ተነገረም። የማስታወቂያ ሚኒስትራቸው ደግሞ የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር ውድቅ አድርገዋል። ሚኒስትሩ ፕሬዝዳንት ኢሳያስ የግብፅ አቻቸው አብዱልፈታህ አልሲሲ ባደረጉላቸው ግብዣ ለአምስት ቀናት ጉብኝት ካይሮ መግባታቸውን ጽፈዋል። የጉብኝቱ ዓላማም የሁለቱን ሀገሮች ግንኙነት ይበልጥ ለማጠናከርና በአካባቢና ባለም አቀፋዊ ጉዳዮች ላይ ለመነጋገር ነው ብለዋል። ሆኖም የኢሳይያስ የግብፅ ጉዞ ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጉዳይ በውድም ሆነ በግድ እንደሚፈጸም ለፓርላማ ማብራሪያ መስጠታቸውን ተከትሎ መደረጉ የካይሮ ስብሰባ በኢትዮጵያ ላይ ያተኮረ እንደሚሆን ታዛቢዎች ገምተዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት ለፓርላማ በሰጡት ማብራሪያም ከኤርትራ ጋር ውጊያ ከተነሳም ውጤቱ ግልጽ ነው፣ አስተማማኝ አቅም አለን፣ ማንም አያቆመንም ማለታቸው ይታወሳል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ሕጋዊነት የሌለው በካቢኔ ወይም በምክር ቤት አሊያም በኢትዮጵያ ሕዝብ ውሳኔ ያልተላለፈበት እንደሆነ ገልጸዋል። በኦሮሚያ ክልል አርሲ ዞን በአንድ ሳምንት ጊዜ በተፈጸሙ ጥቃቶች በአጠቃላይ 25 ሰዎች መገደላቸው እየተነገረ ነው። ከተገደሉት መካከል ስምንቱ የአንድ ቤተሰብ አባላት ናቸው ሲል ቢቢሲ የተለያዩ ወገኖችን ጠቅሶ ዛሬ ዘግቧል። በዞኑ ሦስት ወረዳዎች ማንነታቸው ባልተገለጸ ታጣቂዎች በተከታታይ ተፈጸሙ ስለተባሉ ጥቃቶችና ስለደረሰው ጉዳት ቢቢሲ በዝርዝር አስነብቧል። በኦርቶዶክስ ቤተክርስቲያንና ተከታዮች ላይ ነጣጥሯል ስለተባለው ስለዚሁ ጥቃት የሚመለከታቸው አንድ የወረዳ አስተዳዳሪ አጣርተን በቂ መረጃ እንሰጣለን ሲሉ፣ የአርሲ ዞን ዋና አስተዳዳሪ ደግሞ ሐሰት ነው፣ ጥቃት አልተፈጸመም የሚል ምላሽ መስጠታቸውን ዘገባው አመልክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀደም ሲል ባወጣችው መግለጫም በአርሲ ዞን በዚህ ወር ብቻም ከ25 በላይ ሰዎች መገደላቸውን ስለማስታወቋ ቢቢሲ ጠቅሷል።